አምባሳደሩ ከይህንን በዝርዝር ለመናገር በጣም አስቸጋሪ ነው፣ ይሄ የቆየ ነገር ስለሆነ ይህንን በዚህ ደረጃ እነሱ ያውቁታል ብሎ ማለፍ ይሻላል ኮ ሲሉ ግዛቶቹን በስም ሳይጠቅሱ አልፈውታል። ለሁለት ዓመታት በተካሄደው የትግራይ ደም አፋሳሽ ጦርነት ወቅት ከኢትዮጵያ መከላከያ ጋር የተሰለፈው የኤርትራ ጦር የነበረውን ተሳትፎ በተመለከተ ዓለም አቀፍ መገናኛ ብዙሃንና የመብት ድርጅቶች ተደጋጋሚ ሪፖርቶች ሲያወጡ መቆየታቸው ይታወሳል። በመንግሥት ደረጃ የኤርትራ ወታደሮች ኢትዮጵያ ውስጥ የሉም ሲባል የነበረውን ቢቢሲ ጠቅሶ ከጊዜ በኋላ ወደ ኢትዮጵያ ድንበር ዘልቀው ገብተው ይሆን የሚል ጥያቄ አምባሳደር ዲናን ጠይቋቸው ነበር። በሰጡትም ምላሽ ከመገፋፋት አለ የቆየ ጉዳይ ነው። መግባት መውጣት ያለ ነገር ነው። ይህንም በዚያ ደረጃ ማየት ነው የሚሻለው ብለዋል ቢቢሲ። በተጨማሪም የኤርትራ ወታደሮች መቼ እንደገቡ እና የያዟቸው ቦታዎች የትኞቹ እንደሆነ መጥቀስ አይቻልም ወይ ሲል አምባሳደሩን ጠይቋቸው በህዝብ ተወካዮች ምክር ቤት የውጭ ጉዳዮች ቋሚ ኮሚቴ አባል የሆኑት አምባሳደር ዲና ሙፍቲ በጣም አስቸጋሪ ይሆናል፣ ይህንን በተመለከተ ስታቲስቲካሊ ምንም የለኝም በሚል የኤርትራ ወታደሮች የትኞቹን ግዛቶች ስለመያዛቸው ምላሽ ሳይሰጡ ቀርተዋል። ሁለት ዓመታት ባስቆጠረው ጦርነት ውስጥ የኤርትራ ኃይሎች በትግራይ ውስጥ ፌዴራል መንግስቱን ደግፈው መሰማራታቸውንና የጦር ወንጀሎችን ጨምሮ መጠነ ሰፊ የመብት ሰቶችን መፈጸማቸውን በሚመለከት ከመብት ተቋማት እና ከዓለም አቀፍ ድርጅቶች የወጡ ሪፖርቶች አመልክተዋል።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 ከዚህ በፊት ጠቅላይ ሚኒስትር ዐቢይ አህመድ ከትግራይ ተወካዮች ጋር ባደረጉት ውይይት የኤርትራ ሰራዊት በሕግ የተሰጠው ቦታ ላይ እንደሚገኝ እና ከዚያ ውጪ የያዛቸው ቦታዎች ካሉ የሚያጣራ ኮሚቴ መቋቋሙን ተናግረው ነበር።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 የኤርትራው ፕሬዝዳንት ይደግፏቸዋል ያሏቸውን ታጣቂ ኃይሎች ማንነት በተመለከተ ተጨማሪ ማብራሪያ እንዲሰጡ ቢቢሲ አምባሳደር ዲናን የጠየቃቸው ሲሆን እሳቸውን ከእነሱ ያውቁታል እኮ የሚል አጠር ያለምላሽ ሰጥተው ለሁለቱም ሀገራት ሰላም ነው የሚያስፈልጋቸው እኮ በሚል ለሰላም አጽንዖት ሰጥተዋል።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 አሁን የሚያስፈልገው ሁሉም ተረጋግቶ በሰላማዊ መንገድ ካልሆነ በስተቀር በጉልበት፣ በጦርነት፣ በግፊት እና በመገፋፋት የሚደረግ ነገር አያዋጣም። ለሁለቱም አገራትም ሆነ ህዝቦች አይጠቅምም ከሲሉ ስለ ሰላም አስፈላጊነት ተናግረዋል። የኢትዮጵያ እና የኤርትራ ባለስልጣናት ከቅርብ ጊዜያት ወዲህ የሚያደርጉት የቃላት ልውውጥ ከቀን ወደ ቀን እየተካረረ መምጣቱ ሁለቱ ሀገራት ያላቸው ግንኙነት መሻከሩን ፍንተው አድርጎ አሳይቷል። የኢትዮጵያ መከላከያ ሚኒስትር አይሻ የኤርትራው ፕሬዝደንት በ34ኛው የነጻነት በዓል ላይ ኢትዮጵያን ጠቅሰው ከተናገሩ በኋላ ከሀገር ብሎ ለመጥራት የሚያስቸግሩ ከሀገራት በዚህ ልክ ስለ ኢትዮጵያ ለመናገር መሞከራቸው የተለመደ ባህሪ እንደሆነ እናውቃል ብለው ነበር። ለዚህም ምላሽ የሚመስል መልእክት ያጋሩት የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ከበአሁኑ ወቅት የብልጽግና ደጋፊዎች ተሳዳቢዎች፣ ስለ ኤርትራ ማንኛውንም ነገር መተቸት ላይ ትኩረታቸውን አድርገዋል ብለዋል። ፕሬዝደንት ኢሳይያስ በአገሪቱ ነፃነት በዓል ላይ ከየውጭ ኃይሎች በብልጽግና ወኪላቸው አማካኝነት የኢትዮጵያ ሕዝብ ላይ ላለፉት አምስት ዓመታት ያወጁት ጦርነት ምን ያህል ተስፋ እንደቆረጡ የሚያሳይ ነው ኪ በማለት መናገራቸው ይታወሳል። የባለሥልጣናቱ ክሶች፣ ወቀሳዎች በአገራቱ መካከል ውጥረት መፍጠሩን ተከትሎ የጦርነት ስጋት ይኖር ይሆን ወይ፣ መሬት ላይ ወደ ጦርነት የሚያመሩ እንቅስቃሴዎች አሉ ተብለው የተጠየቁት አምባሳደር ዲና በቀጥታ ምላሽ ባይሰጡም በደፈናው ጦርነት አያስፈልግም ብለዋል ለዘመናት አይተነዋል፣ ሞክረነዋል። ከዚህ በኋላ ጦርነት ለዚህ አካባቢ አውዳሚ ነው። የፕሮፓጋንዳም ይሁን ወታደራዊ ጦርነት አያስፈልግም ከካሉ በኋላ ለሁለቱም ሀገራት የሚያስፈልገው ሰላም ነው፣ መረጋጋት ነው። ልዩነቶች ካሉም መደራደር ነው። ጦርነት ከዚያ በፊት የጠቀመን ነገር የለ ብለዋል። ቦይንግ የ346 ሰዎችን ሕይወት ለከጠፉት የኢትዮጵያ እና የኢንዶኔዥያ አየር መንገዶች ሰባት መቶ ሰላሳ ሰባት ማክስ አውሮፕላን አደጋዎች በወንጀል እንዳይከሰስ በሚል 1.1 ቢሊዮን ዶላር ለመክፈል ተስማማ። በቦይንግ 737 ማክስ የአውሮፕላን አደጋዎች ሕይወታቸውን ያጡ 16 ተጎጂ ቤተሰቦችን የወከሉ የህግ ባለሙያዎች ናቸው ስምምነቱን የኮነኑ ። ኩባንያው በሁለቱ አደጋዎች የወንጀል ክስ እንዳይመሰረትበት በሚል ነው 1.1 ቢሊዮን ዶላር ለመክፈል የተስማሙ። በኢንዶኔዥያ ላይን አየር መንገድ አደጋ ተጎጂዎች መካከል ለተወሰኑት አማካሪ የሆኑት ሳንጂክሲም ስምምነቱ ቦይንግ ኬ ከወንጀል ተጠያቂነት የሚያወጣ ነው ኪው በማለት ተችተው፣ በተጎጂ ቤተሰቦችም ከፍተኛ ቁጣ ቀስቅሷል ብለዋል። ቦይንግ ከዚህ ቀደም ከበደረሰባቸው ሐዘን የሚሰማን ጥልቅ ሐዘን ነው። የሚወዷቸውን ሰዎች ትስታ ለማስታወስ በኩባንያችን ላይ የምናደርገውን ጥልቅ ለውጥ እንቀጥልበታለን ከብሏል። በስምምነቱ መሠረት ኩባንያው ለአደጋዎቹ ተጎጂዎች ቤተሰቦች 444.5 ሚሊዮን ዶላር የሚከፍል ይሆናል። 455 ሚሊዮን ዶላር ደግሞ ደህንነቱ፣ ጥራትና ቁጥጥርን ለማሻሻል ለሚያወጣው ፕሮግራም የሚውል እንደሚሆን ተገልጿል። ከዚህም በተጨማሪ ቦይንግ 487.2 ሚሊዮን ዶላር የወንጀል ቅጣት ለመክፈል ተስማምቷል። ቦይንግ በዚህ የውሳኔ ሐሳብ ላይ ያለበትን ግዴታ ለመወጣት ቁርጠኛ ነው፣ ይህም ተጨማሪ የገንዘብ ቅጣት እና ተጨማሪ ተቋማዊ ማሻሻያዎችን እና ኢንቨስትመንቶችን ያካትታል ከሲሉ የኩባንያው ቃል አቀባይ ገልጸዋል። ኩባንያው በወንጀል እንዳይከሰስ ከፍትህ ሚኒስቴር ጋር ስምምነት ላይ ደርሷል ከሲል ቦይንግ አስታውቋል። ቢቢሲ በጉዳዩ ላይ የፍትህ ሚኒስቴር ተጨማሪ መረጃ እንዲሰጠው ቢጠይቅም ምላሽ አላገኝም። ሲንክ ስምምነቱ ወደ ፌዴራል ዳኛ በሚመራመት ወቅት የተጎጂ ቤተሰቦች ይግባኝ እንደሚሉ ተናግረዋል። ኩባንያው ለመክፈል ያቀረበው ገንዘብ ለተጎጂ ቤተሰቦች በቂ እንዳልሆነ ያምናል። ኩባንያው ለመክፈል ያቀረበው 1.1 ቢሊዮን ዶላር ከወንጀል ተጠያቂነት ለማምለጥ 10 ዶላር የመክፈል ያህል ነው። ልክ የመኪና ማቆሚያ ስፍራን ጥሰው ቲኬት ወይም አነስተኛ ነገር እንደፈጸሙ ያህል ነው ብለዋል። በአቪየሽን ኢንዱስትሪው አሰቃቂ በተባለው የቦይንግ 737 ማክስ አውሮፕላን አደጋዎች በኢትዮጵያው 157 እንዲሁም በኢንዶኔዥያው አየር መንገድ 189 ሰዎች ሕይወት ተቀጥፏል። የአሜሪካ የፍትህ መስሪያ ቤት በአውሮፕላን አምራቹ ላይ ካደረገው የረጅም ጊዜ ምርመራ በኋላ ቦይንግ ለ737 ማክስ አውሮፕላኑ ፍቃድ ለማግኘት ሲል ሆን ብሎ የፌዴራል አቪዬሽን አስተዳደር ተቆጣጣሪዎችን እንዳሳሳተ ደርሼበታለሁ በሚል ከአሜሪካን ለማጭበርበር በማሴርቸ በሚል ከአራት ዓመት በፊት ክስ መስርቶበት ነበር። ቦይንግ ቺካጎ በነበረው የፍርድ ሂደት በአደጋው ሕይወታቸውን ላቱ መንገደኞች ቤተሰቦች ካሳ ለመክፈል ተስማምቶ፣ በምላሹም የአሜሪካ የፍትህ መስሪያ ቤት ለአውሮፕላን አምራቹ ከ737 ማክስ ዲዛይን ጉድለት ጋር በተያያዘ በማጭበርበር ሴራ በወንጀል እንዳይከሰስ ከለላ ሰጥቶት ነበር። የአውሮፕላን አምራቹ በአደጋው ለሞቱት ሰዎች ኃላፊነቱን እንደሚወስድ እና ተጠያቂነቱን ተቀብሎ ለአሜሪካ መንግሥት አደጋ ለደረሰባቸው አየር መንገዶች እና ለተጎጂዎች የሚሆን 2.5 ቢሊዮን ዶላር የቅጣት ካሳ ለመክፈል በወቅቱ ተስማምቷል። በወቅቱም የፌዴራል ዐቃቢያነ ሕጎች ቦይንግ ለመጪው ሦስት ዓመታት ያህል ለስምምነቱ ተገዢ ከሆነ የወንጀል ክሱን ለመተው ተስማምተው ነበር። ሆኖም ስምምነቱ ጊዜው ከማለፉ በፊት በአላስካው አየር መንገድ የቦይንግ ማክስ 9 በር በአየር ላይ ተገንትሎ መውደቁን ተከትሎ የምርቶቹን ደህንነትና ጥራት ለማስጠበቅ የገባውን የቁጥጥር መርሃ ግብር ስምምነቱን መጣሱን ማሳያ እንደሆነም ሚኒስቴር መስሪያ ቤቱ ማመላከቱ ባለፈው ዓመት ተገልጾ ሊከሰስ ይችላል ተብሎ ነበር መጋቢት 01/2011 የኢትዮጵያ አየር መንገድ ከቦሌ ዓለም አቀፍ አውሮፕላን ማረፊያ ወደ ናይሮቢ የሚያደርገውን ጉዞ ከጀመረ ከ6 ደቂቃዎች በኋላ ነበር አሰቃቂው አደጋ የደረሰው በዚህ አደጋ ከ35 የተለያዩ አገራት የተውጣጡ የ157 ሰዎችን ሕይወት ተቀጥፏል። በ737 ማክስ አውሮፕላን ላይ የደረሱት የኢትዮጵያው አየር መንገድ እና የኢንዶኔዥያ ላይን ኤር አውሮፕላን አደጋዎችን ተከትሎ ቦይንግ የአብራሪዎቹን አቅም ጥያቄ ውስጥ በማስገባት እና ጥፋቱን ወደ ሌሎች በማዛወር ትችት ሲቀርብበት ነበር። ከስድስት ዓመት ገደማ በፊት ለደረሰው የኢትዮጵያ አየር መንገድ ቦይንግ 737 ማክስ 8 አደጋ ምክንያት የቦይንግ የበረራ መቆጣጠሪያ ስርዓት ኤምካስ ችግር መሆኑን መገለጹ ይታወሳል። ትራምፕ ኤርትራን ጨምሮ በአስራ ሁለት ሀገራት ላይ የጉዞ እገዳ ጣሉ። ፕሬዝዳንት ዶናልድ ትራምፕ ኤርትራን ጨምሮ የአስራ ሁለት ሀገራት ዜጎች ወደ አሜሪካ እንዳይጓዙ የሚከለክለውን አዋጅ መፈረማቸውን ዋይት ሀውስ አስታወቀ። ፕሬዚዳንቱ የጉዞ እገዳ የጣሉባቸው አገራት የአፍሪካ ቀንዶቹ አገራት ኤርትራና ሶማሊያን ጨምሮ ሱዳን፣ አፍጋኒስታን፣ ኢራን፣ ቻድ፣ ዲሞክራቲክ ሪፐብሊክ ኢኳቶሪያል ጊኒ፣ ሚያንማር እና የመን ናቸው። ፕሬዝዳንቱ ኩ የብሔራዊ ደህንነት አደጋን በመጋለጥ ከየወነጀዋቸውን የእነዚህ ሀገራት ዜጎች ላይ የጣሉት የጉዞ እገዳ ከሰኔ 2 2017 ጀምሮ ተግባራዊ ይሆናል። ፕሬዝዳንት ትራምፕ ለዚህ የጉዞ እገዳቸው መነሻ የሆናቸው በቅርቡ በኮሎራዶ የተፈጸመን ጥቃት ዋቢ አድርገው የውጭ ዜጎች ወደ አሜሪካ በሚገቡበት ወቅት በአግባቡ ማነታቸው ሳይጠራኩ መሆኑን ያሳየ ነው ሲሉ ትሩ ሶሻል በተሰኘው ማኅበራዊ ሚዲያቸው ላይ በለጠፉት ቪዲዮ ተናግረዋል። ጥቃቱን ፈጽሟል የተባለው ግብፃዊ ዜግነት ያለው ሲሆን፣ ግብፅ በዚህ የጉዞ እገዳ አልተካተተችም። ትራምፕ በተጨማሪም በጊዜያዊ ቱሪስት ቪዛ ወደ አገሪቱ መጥተው የሚቆዩ ሰዎችንም በተመለከተ ከዋን ፈልጋቸውም ከሲሉ ተናግረዋል። ምንም እንኳን አገራቱን ሙሉ የጉዞ እገዳ ቢጣልባቸውም በኢራን ውስጥ በእምነታቸው እና ጎሳቸው ጭቆና እየደረሰባቸው ላሉ ስደተኞች ወደ አሜሪካ እንዲጓዙ ተፈቅዶላቸዋል። በተጨማሪም ለትላልቅ ስፖርታዊ ዝግጅቶች የሚሳተፉ አትሌቶች እና ውስን ለሆኑ የአፍጋኒስታን ዜጎችም እገዳው እንደማይመለከታቸው ተጠቅሷል። ይህ የጉዞ እገዳቸው ትራምፕ በመጀመሪያው የሥልጣን ዘመናቸው ወቅት ከሰባት በአብዛኛው ሕዝባቸው ሙስሊም ከሆኑ አገራት ወደ አሜሪካ እንዳይገቡ ያስተላለፉት ትዕዛዝ ጋር የሚመሳሰል ሆኗል። በአሁኑ ወቅት በጣሉት የጉዞ እገዳም በምርጫ ክስከሳቸው ወቅት የገቡትን ቃል የፈጸሙበት ሆኗል። በክርቡ ተግባራዊ የሚሆነው የጉዞ እገዳ ሕጋዊ ተግዳሮቶች እንደሚገጥመውም ይጠበቃል። የጉዞ እገዳ የተጣለባቸው አገራት ውሳኔውን ኮነውታል። ቬንዙዌላ የትራምፕ አስተዳደርን ከዓለም በእኛ ዛቢያ ብቻ ትዞራለች ብለው የሚያስቡ ብሪተኞች ከ በማለት ገልጾታል። ጎረቤት አገር ሶማሊያ በበኩሏ ከየተነሱ ስጋቶችን ለመፍታት ውይይት እንደምታደርግ ከቃል ገብታለች። በተጨማሪም የቀድሞ ፕሬዝዳንት ጆ ባይደን የጤናቸው ማሽቆልቆልን ለመሸፈን ከሴራኩ ተፈጽመዋል ባሉት ላይም ማጣራት እንዲካሄድ ትእዛዝ አስተላልፈዋል።